ተመለስን የተከበራችሁ ተመልካቾቻችን፣ አሁን የመዲናችን አዲስ አበባን አሁን አዊ የትራፊክ ፍሰት እንቅስቃሴ ወደ እናንተ የምናስቃኝበት ሰዓታችን ላይ ነው ያለነው። እንደተለመደው የመጀመሪያው እንግዲህ እናንተን ትራፊክ መረጃ የምናደርስበት መንገድ ጉግል ማፕን በመጠቀም ይሆናል። ከዛ በመቀጠል ደግሞ እንደተለመደው ሁልጊዜም በተለያዩ አካባቢዎች ባልደረቦቻችን ይኖራሉ እና ከዛው ስፍራ ደግሞ ከባለሙያ ጋርም ጭምር ሀሳባቸውን ይነግሩናል። መሀመድ ኑር ይገኛል። ብሔራዊ አካባቢ ነው በነገራችን ላይ ዛሬ ቅኝት ያደርገው ወደ በኋላ ላይ እንመለስበታለን። የመሀመድ ኑርን መረጃ በቀዳሚነት እንግዲህ እንደተለመደው እንዳጠቃላይ አዲስ አበባ ላይ ያሉ የትራፊክ ሁኔታዎችን አጠር ባለመልኩ እንመልከት። ጉግል ማፓችን እንደሚያሳየን ከሆነ እንደሚታወቀው በዚህ ሰዓት አብዛኛው የከተማ አካባቢዎች መጨናነቅ ይኖርባቸዋል። አንዳንድ ቦታዎች ደግሞ አንጻራዊ ነፃ ሆነው ማየት ይቻላል። ለምሳሌ እዚህ አካባቢ ከአምስት ኪሎ አካባቢ ብንነሳ አምስት ኪሎን ለብቻውን ብንመለከት እጅግ በጣም የተጨናነቀ ሆኖ እናገኘዋለን። እዚህ ጋር እንደምታዩት አብዛኛው ቦታ እንደምታዩት ከሆነ በጣም ተጨናንቋል። ቢጫና ቀይ መስመሮች አሉና የተጨናነቀ መስመር ነው። አምስት ኪሎ ተነስተን መንገድ ወደ ዊንጌት ለመሄድ ብንፈልግ ለምሳሌ በፒያሳ አካባቢ፣ እዚች ቅዱስ ጳውሎስ ሆስፒታል አካባቢ እስክንደርስ ድረስ ያለው መንገድ አንጻራዊ ነፃ ይመስላል። ከዛ ወደ ዊንጌት እያለን ስንሄድ የተወሰነ የተወሰኑ መጨናነቆች ይታያሉ። ከዛ ውጭ ያለው ግን ነጻ ይመስላል። አረንጓዴው መስመር ሁሌም እንደምንለው የሚያሳየው ነጻ የሆኑ ወይም ደግሞ ያልተጨናነቁ መስመሮችን እንደመሆኑ መጠን ውንጌት አካባቢ ያለው እንቅስቃሴ ሰላማዊ ይመስላል ማለት ነው። ከዛ እንሽ ሀገርና እስኳ አካባቢ እንደምትመለከቱት የተወሰነ መጨናነቅ ቢኖርም ግን አብዛኛው መንገድ ነጻ መሆኑን ያሳየናል። እዛ አካባቢ ያላችሁ አሽከርካሪዎችም መንገደኞችም እንግዲህ ነጻ ነው መንገዱ፣ አንጻራዊ ማለት ነው። ዛሬ በዋናነት የምናስቃኛችሁን አካባቢ ንቃኝ ብሔራዊ አካባቢ ነው የመረጥንላችሁ። እንደምታውቁት እንግዲህ ብሔራዊ አካባቢ ወደ ተለያዩ አቅጣጫዎች የሚወስዱ ማካፊያዎችን ወይም ደግሞ መንገዶችን የያዘ እንደመሆኑ መጠን አሁን ደግሞ ያለንበት ሰዓት የስራ መውጫ እንደመሆኑ መጠን እግረኛም አሽከርካሪም ይበዛልና መጨናነቅ እንደሚፈጠር ግልጽ ነው፣ የሚጠበቅ ነው። እዚህ ላይ እንደምናየው ከሆነ አብዛኛው አካባቢ ቀይና ቢጫ መስመር ነው የሚያሳየው። ብሔራዊን አካባቢ መነሻ አድርገን ለምሳሌ ወደዚህ ወደ ሜክሲኮ አካባቢ ብንሄድ ቀይ ቢጫ ነው የሚታየውና እጅግ በጣም የተጨናነቀ ሁኔታ እንዳለው ያስመለክታል ማለት ነው። በተመሳሳይ ወደ ልደታም የሚሄደው መስመር እንደዛው አይነት መጨናነቅ ይታይበታል። ከፍልውሃ አካባቢ ወደ ብሔራዊ የሚመጣውን መስመር የተወሰነ ነጻ ቢመስልም ግን እንደምታዩት ከሆነ ቀይ እና ቢጫ መስመሮች ይበዙበታል፣ የተጨናነቀ ሆኖ እናገኘዋለን። ወደ ቸርችል ወደ ፒያሳ የሚሄደውም አካባቢ ተመሳሳይ ነው። እና ቀደም ሲል እንደጠቀስኩት ሰዓቱ ነው ያው፣ በዚህ ሰዓት አብዛኛው እግረኛም ሆነ ተሽከርካሪ ወደ ቤቱ ወይም ደግሞ ከዋለበት አካባቢ የሚመለስበት እንቅስቃሴ የሚበዛበት ሰዓት እንደመሆኑ መጠን፣ ይሄ አካባቢ ደግሞ ለሁሉም አማካኝ እንደመሆኑ መጠን እንቅስቃሴዎች ስለሚበዙ የተጨናነቀ ነው የሚሆነው። ከዚህ ባሻገር ደግሞ ባልደረባችን መሀመድ ኑር አሊ እዛ ቦታ ላይ ይገኛል እና በአካል ደግሞ በካሜራ ሌንሳችን የተመለከተ የተመለከተውን ያስቃኝናል። መሀመድ ኑር እንዴት አመሸ? በአካባቢው ያለው የትራፊክ እንቅስቃሴ ምን ይመስላል? አመሰግናለሁ ጸጋ። እንደምን አመሻችሁ ውድ ተመልካቾቻችን። ኤ ኤም ኤን 24/7 እንግዲህ በየጊዜው በመዲናዋ በተለያዩ አቅጣጫዎች በስራ መግቢያና መውጫ ሰዓት የትራፊክ ፍሰቱ ምን ይመስላል የሚለውንና እንዲሁም ደግሞ ተጠቃሚዎች የትኛውን መንገድ አማራጭ መጠቀም አለባቸው፣ የትኛው ያልተጨናነቀ መንገድ ነው የሚለውም በተለይ በመግቢያና በመውጫ ሰዓት ያሉ ጉዳዮችን ለተመልካቾች በየጊዜው መረጃ ያደርሳል ማለት ነው። እንግዲህ ዛሬም እንደተለመደው መግቢያች ላይ እንዳነሳሽው ብሔራዊ አካባቢ ነው የምንገኘው። እዚህ ብሔራዊ አካባቢ እንግዲህ በርካታ መኪናዎች በስራ መግቢያና መውጫ ሰዓት ላይ ወደ ተለያዩ አካባቢዎች የሚፈሱበት ስፍራ ነው። በዚህም እንግዲህ በተለይ በተጠበቁት በእነዛን ሰዓት አልፎ አልፎ መጨናነቆች ይስተዋላሉ። እንግዲህ አጠቃላይ ይህንን ሂደት ደግሞ ፍሰቱን የሚያንቀሳቅሱ እንዲሁም ደግሞ የሚያስተባብሩ እና ይህንን ቦታ ደግሞ የሚከታተሉ የትራፊክ ፖሊሶች በስፍራው ላይ እያከናወኑ ያሉትንም ተግባር እኛም ለማየት ችለናል። አሁን እንግዲህ አጠገቤ ለተመልካቾች የምጋብዘው ኢንስፔክተር ነሲቡ በአጠቃላይ እዚህ አካባቢ ላይ የትራፊክ ፍሰቱ ምን ይመስላል፣ አጠቃላይ ደግሞ ምን ይመስላል የሚለውን ደግሞ የሚነግሩን ይሆናል። በቅድሚያ አመሰግናለሁ ኢንስፔክተር ነሲቡ። አመሰግናለሁ በአጠቃላይ እንግዲህ እዚህ አካባቢ ላይ ምን ይመስላል? በዚህ አሁን የስራ መውጫ ሰዓት ላይ ያለው የትራፊክ ፍሰት ምን ይመስላል? አጠቃላይ ያለውን ነገር ለተመልካቾቻችን ቢያደርሱ። እሺ፣ እንግዲህ ይሄ ቦታ በተለምዶ አንድነት መብራት ይባላል። እንዲሁም ብሔራዊ ቴያትር አካባቢ ያለው አንድነት መብራት ነው መብራቱ ላይ ያው ከአምስት አቅጣጫ የሚመጡ ተሽከርካሪዎች አሉ። አንደኛው ከሰንጋተራ፣ አንዱ ከጎማ ቁጠባ፣ አንደኛው ደግሞ ከፒያሳ አቅጣጫ፣ አንደኛው አቅጣጫ ደግሞ ከለገሃር፣ አንዱ ከፍልውሃ አቅጣጫ ማለት አምስት አቅጣጫ ነው። ስለዚህ እነዚህ መንገዶች ላይ ያው በርከት ያሉ ተሽከርካሪዎች ወደዚህ መንገድ ይመጣሉ። ስለዚህ ትንሽ የትራፊክ ፍሰቱ በትራፊክ ሰዓት ላይ በርከት ይላል። ያም ሆኖ አንዳንዴ አሽከርካሪዎች ለምሳሌ ከጎማ ቁጠባ የሚመጣው ተሽከርካሪ በጥቁር አንበሳ አድርጎ በሚግሬሽን ጋር ወርዶ በሚግሬሽን አድርጎ በወርማ አገራሽ አድርጎ በሸራተን አድርጎ ቢወጣ የተወሰነ እዚጋ ያለውን ፍሰት ሊያቀለው ይችላል። ሆኖም አንዳንድ ጊዜም ደግሞ እግረኞች መብራት ከለቀቀ በኋላ እግረኛ መንገዱን በማቋረጥ ትንሽ ፍሰቱን የመግታት ነገር ይኖራል። ዞሮ ዞሮ ግን ያው እኛ ፍሰቱን ለማሳለጥ አንዳንዴም የበዛበትን አቅጣጫ በእጅም ጭምር በማስተናበር ፍሰቱን ለማቅለል እየሞከርን ነው። አሁን ያለው የፍሰቱ ሁኔታ መጠነኛ ነው፣ ደህና ነው አሁን ያለው እንግዲህ ውድ ተመልካቾቻችን ኢንስፔክተር ነሲቡን እጅግ አድርጌ አመሰግናለሁ። ያው እንግዲህ እዚህ አካባቢ እንደሚታወቀው በርካታ መኪኖች የሚንቀሳቀሱበት ቦታ ስለሆነ እግረኞችም እሳቸው ያስተላለፉትን መልእክት ተግባራዊ በማድረግ እንዲሁም ደግሞ አሽከርካሪዎችም የተነገረውን አማራጭ በመጠቀም እንድትጓዙ እንላለን። ጸጋ፣ ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። አመሰግናለሁ። መሀመድ ኑር አሊ ከስፍራው ተገኝ ተላደረስ መረጃ እንዲሁም ደግሞ መረጃ የሰጡንን ኢንስፔክተር ነሲቡንም እጅግ አርገን አመሰግናለን። መልካም ምሽት ይሁንላችሁ። የተከበራችሁ ተመልካቾቻችን እንግዲህ አሁናዊ የመዲናችንን የአዲስ አበባ የትራፊክ ፍሰት ቅኝት ከብሔራዊ አካባቢ በተለይ እንደተናገሩት ከሆነ ከአምስት አቅጣጫዎች አሉና ከዛ አካባቢ የሚመጡ አሽከርካሪዎች፣ እግረኞች፣ ተሽከርካሪዎችም አሉና መንገዱ እንደሚጨናነቅ እንዲሁም አማራጭ መንገዶች የትኞቹ ናቸው የሚለውን ጠቁመውናል። ጅጋርገን እናመሰግናለን። እናንተም ደግሞ አብራችሁን ስላላችሁ ጅጋርገን ነው የምናመሰግነው። በመንገድ ላይ ያላችሁ እግረኞችም ተሽከርካሪዎችም ደግሞ በሰላም ወታችሁ በሰላም እንድትገቡ እንመኝላችኋለን። በድጋሚ አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ በሁለተኛው ምዕራፍ የምትመለከቷቸውን ጉዳዮች በፍታ ተክታት ልንመለስ